ሰላም ለእናንተ ይሁን፣ የተከበራችሁ ተመልካቾች። ዛሬም ደግሞ ሰላም ለእናንተ ይሁን በማለት ጀምራለሁኝ። በርዕሱ ላይ እንደተመለከታችሁት በመጽሐፍ ቅዱስ ውስጥ ወይም ደግሞ በታላቁ መጽሐፍ ውስጥ የኢየሱስ ክርስቶስ አምላክነት ዓለም ሳይፈጠር በፊት የነበረ መሆኑን ቅድመ ኑባሬነቱን፣ አምላክነቱን፣ ፈጣሪነቱን እና የሚሰገድለትና ተመላኪ መሆኑን የሚያሳዩ የመጽሐፍ ቅዱስ ክፍሎችን እያየን ከኔ ጋር አብረን ቆይታ እናደርጋለን ማለት ነው። በእርግጠኝነት ኢየሱስ ክርስቶስ ሰው ብቻ ነው፣ ነቢይ ነው፣ ወይንም ደግሞ ፍጡር ነው ብላችሁ ለምትሉ ሰዎች በእርግጠኝነት መልስ ታገኛላችሁ ብዬ ተስፋ አደርጋለሁኝ። ምክንያቱም ከታላቁ መጽሐፍ ከእግዚአብሔር ቃል ውስጥ ያንን በግልጽ የሚናገር ቀጥታ አምላክነቱን ቀጥታ ተመላኪነቱንና ቀጥታ አለም ሳይፈጠር በፊት የነበረ ፈጣሪ መሆኑን የሚያሳዩ ክፍሎችን እያየን እንሄዳለን ማለት ነው ከኔ ጋር አብራችሁ ቆዩ የትም እንዳትሄዱ የኢየሱስ ክርስቶስ አለም ሳይፈጠር ወይም ደግሞ አብርሃም ከመወለዱ በፊትም የነበረ እንደሆነ የሚያሳይ የመጽሐፍ ቅዱስ ክፍልን ስናይ የዮሐንስ ወንጌል ስምንት ምዕራፍ ስምንት ቁጥር ሀምሳ ስምንት በግልጽ ይነግረናል። እና ቀጥታ እሱ ካላቸው ቃል ውስጥ ላንሳላችሁ የዮሐንስ ወንጌል ምዕራፍ ስምንት ቁጥር ሀምሳ ስምንት ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁኝ አላቸው። እኔ ነበርኩኝ እያለ ኢየሱስ ክርስቶስ ይነግራቸዋል። እና እነሱ ደግሞ ምን ይሉት ነበር? ገና አንተ ሀምሳ ዓመት ያልሞላ ሰው እንዴት አብርሃምን አውቀዋለሁ ትለናለህ? እንዴት አብርሃም ከመወለዱ በፊት እኔ ነበርኩኝ ብለህ ትላለህ? እያሉ ሲጠይቁት እዛ ክፍል ላይ ይታያል። እንግዲህ በክርስቶስና በአብርሃም መሐል የነበረውን የጊዜ ርቀት ስናይ አብርሃም ከሞተበት ወደ 1985 ዓመት በኋላ ነው እንግዲህ ክርስቶስ ኢየሱስ ወደ ምድር የመጣው ከሰማይ ነበረ። ወደ ምድር ሰዎችን ለማዳን የመጣው ከ1985 አመት በኋላ ነው፣ እንግዲህ አብርሃም ካለፈ ከሞተ በኋላ ማለት ነው። እና እንዴት አንተ ከአብርሃም በፊት ነበርኩኝ ብለህ ትናገራለህ ብለው ይጠይቁታል። እሱም ደግሞ አብርሃም ሳይወለድ በፊት እንደነበረ ይነግራቸዋል። ቅድመ ኖባሪነቱን በዚህ ማየት እንችላለን። ሌላው ደግሞ የዮሐንስ ወንጌል ምዕራፍ 17 ቁጥር አምስት ላይ አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር። አያችሁ፣ ዓለም ሳይፈጠር ገና እች ምድር አይደለም። ክርስቶስ ለማዳን በሰው ሳይዝ ወርዶ እኛን መስሎ ምክንያቱም ባለው በሙላተ ክብሩ ቢመጣ ከሰዎች ጋር ሊግባባም አይችልም። እንደገና ደግሞ ክብሩንም ልንችል አንችልም። እኛን ካልመሰለ በፍጹም ነገሮች እንደታሰበው ሊሄድ ስለማይችል ነው። በእኛ ሳይዝ በእኛ መጠን ስጋ ለብሶ የመጣው ማለት ነው። ክርስቶስ እና ነገር ግን ምን ይላል እዚህ የዮሐንስ ወንጌል ምዕራፍ 17 ቁጥር አምስት ላይ አለም ሳይፈጠር በአንተ ዘንድ በነበረኝ ክፍል አያችሁ። ክርስቶስ ኢየሱስ ከመቼ ጊዜ ጀምሮ ነበረ? አለም ሳይፈጠር ይህንን ያለው ማን ነው? ታላቁ መጽሐፍ መጽሐፍ ቅዱስ ነው። ይህንን እያለ ያለው እና አለም ሳይፈጠር በፊት የነበረ ነው። ውሃው የብሱ ሰዎች የተለያዩ ፕላኔቶች የተለያዩ በምድር ላይ ያሉ ነገሮች በሙሉ ከመፈጠራቸው በፊት ማን ነበረ? ኢየሱስ ክርስቶስ እንደነበረ ና አለም ሳይፈጠር በፊት በነበረኝ በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ አለሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር አምስት ላይ አለም ሳይፈጠር በፊት እንደነበረ ይሄ በደንብ ያሳየናል። ብዙዎች ሰው ነው ብለው እንዲሉ ሊያደርጋቸው የሚችል ክፍል ምንድን ነው? አንደኛ ነገር አምላክ አይወልድም አይዋለድም ብለው ይላሉ። እንደገና ደግሞ ሰው እንደ ማንኛውም ሰው በልቶ ጠጥቶ በምድር ላይ ተስተናግዶ ያለፈ ሰው እንዴት አምላክ ሊሆን ይችላል የሚልም ብዙ ጥያቄዎች አሉ። በምድር ላይ በነበረበት ጊዜ ክርስቶስ ኢየሱስ ፍጹም አምላክም ፍጹም ሰውም ነው የነበረው። እግዚአብሔር አብ አለ ራሱ እግዚአብሔር አብ ሊያድነን በእኛ ሳይዝ በሰዎች መጠንና አንድ ቦንኬ ሲናገር በመጽሐፍ በቦንኬ መጽሐፍ ውስጥ የተጻፈ ጥንቸልን ለማናገር ራሷ ጥንቸልን መሆን ያስፈልጋል። የጥንቸል ቋንቋን ማወቅ ያስፈልጋል። ሰዎች ሆነን ጥንቸልን በሚገባ ልናናግራትና ልንግባባት አንችልም። ጥንቸልን ለማናገር ራሷ ጥንቸልን መሆን ያስፈልጋል እያለ ይናገር ነበር። የጥንቸሏን ቋንቋ መናገር በጥንቸሏ አኗኗር ውስጥ ማለፍ ያስፈልጋል እያለ ቦንኬ በመጽሐፍ ውስጥ በደንብ አብራርቶ እየተናገረ ነበርና ሰው ሆኖ ክርስቶስ ኢየሱስ ካልመጣ ከኛ ጋር ሊግባባ አይችልም። ክብሩን፣ ግርማውን፣ መለኮትነቱን ልንችለው፣ ልንሸከመው አንችልም። ስለዚህ ራሱ አብ ሊያድነን ምን አደረገ? ከራሱ ክንዱ፣ ከሌላ ሳይሆን ከራሱ ክንዱ መድኃኒትን አዘጋጅቶ ራሱ አብ ወልድ ሆኖ መጣ። ፈጣሪ ስለሚወልድና ስለሚወለድ አይደለም። ወልድ ሆኖ መጣ። ወልድ የተባለው ለምንድነው? እንደ ሰዎች ስለተወለደ እንደ ሰዎች ከሰው ፍቃድ ወይም ደግሞ ከሰው ፍላጎት ወይም በሰውኛ ማንነት ብቻ የተወለደ ሳይሆን ነገር ግን በእግዚአብሔር ፍቃድ እኛን መስሎ ሊመጣና ከኛ ጋር ተግባብቶ የእኛን የኃጢአታችንን ቤዛነት ለመፈጸም። ምክንያቱም የሰው ልጅ ምንም አይነት ነገር ቢያደርግ በራሱ ሊጸድቅ አይችልም። ከአዳምና ከይህዋን የመጣበት የዘር ኃጢአት አለው። የዘር ኃጢአት የለኝም እንኳን ቢል በራሱ በሕይወት ዘመን ውስጥ የሚሰራው ብዙ ኃጢአቶች ብዙ በደሎች አሉ። የእግዚአብሔር መንግስት ደግሞ ሰውን ቢወድም ነገር ግን በኃጢአታችን ምክንያት ከሱ መንገድ ከሱ መንግስት ልንባረር ልንወጣ ምንችል አይነት ስለሆነን፣ ኃጢአት ጋር እግዚአብሔር መንግስቱ የተደበላለቀ ስላልሆነ ከኃጢአት ጋር የተቀላቀለ ስላልሆነ ያ ሊሆን ስለሚችል ልጁ ኢየሱስ ክርስቶስን አምጥቶ ንጹህ የሆነውን የባህሪ ልጁ መጽሐፍ ቅዱስ አሁን የባህሪ ልጁ ይላል። እኛ በእምነት የተወለድን ወይም አዶፕተድ የሆንን ልጆች ነን። ኢየሱስ ክርስቶስ ግን ምንድነው የባህሪ ልጅ። የባህሪ ልጅ ማለት ምንድን ነው? እግዚአብሔር ፈጣሪ ነው። በሁሉ ስፍራ የሚገኝ ነው። እንደገና ደግሞ ሁሉን የሚያውቅ ነው። ሁሉን የሚችል ነው። ይሄ ኢየሱስ ክርስቶስስ የባህሪ ልጅ አይደል? እሱ ራሱን ፈጣሪ ነው። በሁሉ ቦታ በአንዴ በሁሉ ቦታ መገኘት የሚችል ነው። ሁሉን ማወቅ የሚችል ነው። ስለዚህ እና ሁሉን ማወቅ የሚችል ከእግዚአብሔር አብ ጋር አንድ አይነት የሆኑ ናቸው። ነገር ግን ራሱ አብ ሰዎችን ለማዳን በሰው በኩል ልክ ሰዎች እኛ በውልደት እንደምንመጣ ሁሉ በውልደት በኩል ስጋን ለብሶ መጣ። ነገር ግን ከሰው ፍቃድና ከሰው ዘር ሳይሆን በመንፈስ ቅዱስ መንፈስ ከመንፈስ ቅዱስ አቅም ጸለለባት አይደለም የሚለው እንጂ ከራሷ እኮ የሆነ ነገር የለም። እና ከዛ የተነሳ ስጋን ለብሶ ክርስቶስ ኢየሱስ ተወለደ ማለት ነው እንጂ እሱ ራሱ ምንድነው መለኮት ነው። ስለዚህ ፈጣሪ አይወልድም አይዋለድም ለምትሉ ሰዎች ይሄ ራሱ ምላሽ ነው። ስለሚዋለድ ሳይሆን ራሱ አብ ነው፣ መድኃኒት ለመሆን እንደገና ወልድ ሆኖ ራሱ ስጋ ለብሶ የመጣው ማለት ነው። ሌላው ደግሞ ቅድመ ኑባሬነቱን የሚያሳየን ወይም ደግሞ ቀድሞም የነበረ መሆኑን የሚያሳየን ማስረጃነቱ ከመወለዱ በፊት ዓለም ከመፈጠሩ በፊትም ኢየሱስ ክርስቶስ የነበረ እንደሆነ የሚያሳይ ማስረጃዎች ደግሞ ምንድን ናቸው? የአዲስ ኪዳን ጸሐፊዎች እንደገና ደግሞ በብሉይ ኪዳን ላይ የክርስቶስ ኢየሱስ ሕልውና መኖሩ ለምሳሌ ጥቅሶችን ማየት እንችላለን። የኢሳያስ ጥቅስ ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ኢየሱስ ትለዋለች። እንግዲህ ይሄ በብሉይ ኪዳን ነው። እሱም ደግሞ ድንቅ መካር፣ ኃያል አምላክ፣ አያችሁ፣ አምላክ ኃያል አምላክ እያለ በብሉይ ኪዳን ውስጥ ኢየሱስ ክርስቶስ ህልውና መኖሩን ያሳያል። ሌላው ደግሞ ዳዊት ጌታዬና መድኃኒቴን እያለ እሱ በብሉይ ኪዳን ዘመን የነበረ ቢሆንም ነገር ግን አሻግሮ በአዲስ ኪዳን ላይ በክርስቶስ ኢየሱስ በመንፈስ ተረድቶ በክርስቶስ ኢየሱስ አምኖ የሞተ ነውና ማስረጃዎች ቅድመ ኑባሬነቱን ስለ ኢየሱስ የአዲስ ኪዳን ጸሐፊዎች አንድ ማስረጃ ናቸው። በብሉይ ኪዳን ውስጥ ደግሞ የክርስቶስ ኢየሱስ ሕልውና መኖሩ ሌላው ማስረጃ ነው። ሌላው ደግሞ የኢየሱስ ክርስቶስ ምስክርነት ዓለም ሳይፈጠር ነበርኩኝ በማለት በተለያዩ የመጽሐፍ ውስጥ ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት የነበረ መሆኑን የሚያሳይ ማስረጃ ነው። ሌላው ደግሞ አምላክነቱን የሚያሳይ ክፍሎችን ደግሞ እናያለን። እስካሁን ድረስ ቅድመ ኑባሬነቱን እያየን ቆይተናል። አምላክነቱን ደግሞ ኢየሱስ ክርስቶስ ፈጣሪ መሆኑን የሚመለክ መሆኑን፣ ስግደት የሚደረግለት መሆኑን ስግደት ራሱ ክርስቶስ ሰይጣን ሊፈትነው በመጣ ጊዜ ወድቀ ብሰግድልኝ ይሄንን ሁሉ የዓለም ክብር እና የዓለም ነገስታትን ሁሉ ክብር ሰጥሃለሁ ብሎ አሳየው አይደለም ይላል። ከዛ ደግሞ ክርስቶስ ኢየሱስ ምናለ ለጌታ ለአምላክህ ብቻ ስገድ ተብሎ ተጽፏል ብለዋለ። ነገር ግን ክርስቶስ ኢየሱስ ራሱ አምላክ ስለሆነ በተለያዩ ክፍሎች ላይ ቲቶ ምዕራፍ ሁለት ቁጥር አስራ ሶስት ማየት እንችላለን የታላቅ አምላካችንን ይላል እንደገና ደግሞ አንደኛ ዮሐንስ ምዕራፍ አምስት ቁጥር ሀያ ላይ ያለውን ማየት እንችላለን። እውነተኛ አምላክና የዘላለም ህይወት ነው እያለ ስለ ክርስቶስ ኢየሱስ እውነተኛ አምላክነቱን የሚናገርና ለአምላክ ደግሞ ይሰገድለታል። እራሱም ደግሞ ጊዜውን ጨርሶ ወደ ሰማይ ሊያርግ ሲል ሐዋርያቶቹ ሰግደውለት ነበር። ወደዛ እንመጣለን። በምናልባት በክፍል ሁለት ቪዲዮ ላይ አጠናክሬ እንመጣለን። ስግደትን ሲቀበል ለሰይጣን ከአምላክ ውጭ አትስገድ ተብሎ ተጽፏል ብሎ እየተናገረ ነበር ራሱ ኢየሱስ ክርስቶስ። ነገር ግን ለእሱ ስግደት ሲደረግለት አልተቃወምም። ለምን? አምላክ ስለሆነ እሱ ራሱ ምን ስለሆነ አምላክ ስለሆነ ኢየሱስ ክርስቶስ ራሱ አምላክ ስለሆነ ማለት ነው። እና የአምላክነት ክፍሉን የሚያሳዩ ክፍሎች ቲቶ ምዕራፍ ሁለት ቁጥር አስራ ሶስትን ስናይ ይህም ጸጋ አለማዊ ምኞትን ክደን የተባረከውን ተስፋችንን ለበብላቸው፣ አድምጡ፣ የተባረከውን ተስፋችንን እርሱም የታላቁንና የአምላካችን ለበብላቸው። ላይ አምላካችን ማንን ነው? ይሄንን እያለ የሚጠራው ኢየሱስ ክርስቶስን። ቲቶ ምራፍ ሁለት ቁጥር አስራ ሶስት ላይ የታላቁ የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅንና የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል፣ እያለ ይናገራል እና እዚህ ክፍል ላይ ምን እናያለን? የክርስቶስ ኢየሱስን ኢየሱስ ብሎ ብቻ አልጠራውም፣ አምላክነቱንም እየተናገረ ነው። ምን እያለ የታላቁ አምላካችንንና መድኃኒታችንን፣ ዩ መድኃኒት ሆኖ የመጣው እሱ ራሱ ምንድነው? አምላክ ነው። አምላክነቱን ቲቶ ምራፍ ሁለት ቁጥር አስራ ሶስት ላይም ከታላቁ መጽሐፍ ልታዩ ትችላላችሁ ማለት ነው። ሌላው ቅድም በብሉይ ኪዳን የክርስቶስ ኢየሱስ ህልውና መኖሩ እንግዲህ ክርስቶስ ኢየሱስ ከመወለዱ በፊት የነበረ የመጽሐፍ ቅዱስ ወይም ደግሞ ብሉይ ማለት ያረጀው ክርስቶስ ኢየሱስ ከመምጣቱ በፊት የነበረ ከአዲስ ኪዳን በፊት የነበረ የመጽሐፍ ቅዱስ ክፍል ሲሆን፣ ነገር ግን የኢየሱስ ክርስቶስን ህልውና የሚገልጽበት ስፍራ ምንድነው? ኢሳያስ ዘጠኝ ስድስት ላይ ኢሳያስ ዘጠኝ ስድስትን ስታዩ ህፃን ተወልዶልናልና መጀመሪያ አምላክነቱን የምትናገረውን ክፍል ብቻ ለናገር እና ሙሉ ጥቅሱን አነብላችኋለሁ። ድንቅ መካር ኃያል አምላክ ይሏል። ያውም ገና ህፃን ሆኖ ሲወለድ፣ ገና ፊውቸር የሚወለደውን ኢሳያስ በትንቢት መልክ እየተናገረ ነው። እና አምላክነቱ የሚወለደው ሰው ብቻ አይደለም አምላክም ጭምር ነው እያለ ስለ አምላክነቱ ይናገራል። ድንቅ መካር ኃያል አምላክ እያለ ኢሳይያስ ዘጠኝ ስድስት ላይ ስናይ ህፃን ተወልዶልናል እና ወንድ ልጅም ተሰርቶናል እና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ሀያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ዩሲ ድንቅ መካር ሀያል አምላክ ኢየሱስ ምንድን ነው እዚህ ላይ ምንነቱን ያሳየናል አምላክነቱን ያሳየናል ማለት ነው እንደገና አንደኛ ዮሐንስ ምዕራፍ አምስት ቁጥር ሀያዎች እንግዲህ መጀመሪያ ላይም ስንገባ የተባባል ነው። ምንድን ነው የኢየሱስ ክርስቶስን አምላክነት የሚያሳዩ ሰው ብቻ አለመሆኑ ወይም ነቢይ አለመሆኑን ነቢይ ብቻ አለመሆኑን ወይም ደግሞ ፍጡር ደግሞ በፍጹም አለመሆኑን አምላክነቱን የሚያሳዩ የመጽሐፍ ቅዱስ ክፍሎችን እያወጣን እናያለን ብዬ እንዳልኩት፣ አምላክነቱን የሚያሳዩ ቅድመ ኖባሪነቱን የሚያሳዩ ክፍሎችን ስናየ ነበረው። አሁን ደግሞ አምላክነቱን እያየን ያለ ነው። አንደኛ ዮሐንስ ምዕራፍ አምስት ቁጥር ሀያ ላይ ደግሞ ምን ሲል ይናገራል? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ በደንብ እዚህ ጋ ስሙ አምላክነቱን የሚናገርበት ሰዋል። እርሱም እውነተኛ አምላክ የዘላለም ሕይወት ነው። ስለዚህ አምላክ አምላክ አምላክ እያለ ኢየሱስ ክርስቶስን አምላክነቱን መጽሐፍ ቅዱስ ወይም ታላቁ መጽሐፍ እየተናገረ ነው ማለት ነው። ስለዚህ ጆሮ ያለው ይስማ። ኢየሱስ ክርስቶስ መለኮት ሆኖ ሳለ ነው ስለ ሰው ልጆች መዳን ሲል የባሪያን መልክ ለሰው ሰው መሆን ክብር ነው። ነገር ግን ለፈጣሪ ለአምላክ ባሪያ መሆን ውርደት ነው። ያን ያህል ተዋርዶ የመጣው አንተና እኔን አንተና እኔን ሊያድን ነው፣ በሰው መልክ እኛን መስሎ የመጣው ስለዚህ አምላክ ነው። ኢየሱስ አምላክ መሆኑን አንደኛው ዮሐንስ አምስት ሀያ በተጨማሪ ያሳየናል ማለት ነው። ቀጥሎም ደግሞ ምን ይላል እዛው ክፍል ላይ ወደሱ ተጣበቁ ልጆች ሆይ ከጣውታት እራሳችሁን ጠብቁ ይላል። ከጣውታት ራሳችሁን ጠብቁ ራሱ አምላክ እውነተኛ አምላክ የዘላለም ሕይወት እያላችሁ ሌላ እውነተኛ አምላክንና የዘላለም ሕይወትን የምታገኙበትን መንገዶች የምትፈልጉ ከሆነ ምንድን ሆነ ማለት ነው ጣውታቶች ላይ ራሳችሁን ጣላችሁ ማለት ነው። ስለዚህ እግዚአብሔር ቃል ደግሞ ምንን ይናገራል? ልጆች ሆይ ከጣውታት ራሳችሁን ጠብቁ ይላል ማለት ነው። ስለዚህ እውነተኛ አምላክ የዘላለም ህይወት የሆነው አንድ እሱ ሆኖ ሳለ ራሳችሁን ወደዛና ወደዚህ በማየት ጣዖታት ላይ እንዳትጥሩ ሲል በግልጽ ይናገራል ማለት ነው እግዚአብሔር ቃል ሌላው ደግሞ ኢየሱስ ክርስቶስ አምላክ መሆኑን በግልጽ የሚያሳይ የመጽሐፍ ቅዱስ ወይም ከታላቁ መጽሐፍ ክፍል ውስጥ ስናይ የዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ ላይ እኔና አብ አንድ ነን ይላል። እኔና አብ አንድ ነን በምን በምን ለምሳሌ አብን ብናይ አብ ምንድነው? ፈጣሪ ነው። ከዘመናት በፊት የነበረ አልፋና ኦሜጋ መለኮት እንደገና ደግሞ የሚመለክ ነው፣ አብ ክርስቶስ ደግሞ ምን ብሏል? እኔና አብ አንድ ነን ብሏል። ስለዚህ ራሱ ኢየሱስ ክርስቶስ ምንድን ነው ማለት ነው? ኢየሱስም ፈጣሪ ነው፣ ከዘመናት በፊት የነበረ ነው፣ አልፋና ኦሜጋ ነው፣ መለኮትም ነው። ሕይወትን የሚሰጥ የሚያድንም ነው። እንደገና ደግሞ የሚፈርድም ጭምር ነው። እንደገና ደግሞ የሚመለክም ጭምር ነው። ስለዚህ ዮሐንስ ምዕራፍ አስር ቁጥር 30 ላይ የኢየሱስ ክርስቶስን አምላክነት በግልጽ የሚያሳይ ክፍል እንደሆነ ለመረዳት የተወሳሰበ ነገር አይደለም። ለመረዳት ግልጽ የሆነ ነገር ነው። ሌላው ደግሞ አምልኮን መቀበሉ ስግደትን፣ ሉቃስ 24 ሃምሳ ሁለት ላይ ምክንያቱም ራሱ ክርስቶስ ለጌታ ለአምላክህ ስገድ ተብሎ ተጽፏል ብሎ ያለ ነው አምልኮ ለአምላክ ብቻ እንደሆነ በግልጽ ራሱ ያስተማረ ነው። ነገር ግን አምልኮ ሲደረግለት እሱ ተቀብሏል። ለምን? እሱና አብ አንድ ስለሆነ እሱ ራሱ አምላክ ስለሆነ ማለት ነው እና ሉቃስ 24 ቁጥር 52 ላይ እነሱም ሰገዱለት እና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ክፍሉን ሄዳችሁ በደንብ ማየት ትችላላችሁ። ክርስቶስ ወደ ማረጊያው ሰዓት አካባቢ ላይ ነው እና እነሱም ሰገዱለትና ሐዋርያቶቹን እነሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም መለሱ ይላል። እሱም ስግደት ምናላረገ አልተቃወመም፣ ምክንያቱም አምላክ ስለሆነ ስለሚገባው አምልኮና ስግደት የእሱ ስለሆነ። ነገር ግን በሌላ መጽሐፍ ቅዱስ ክፍል ላይ ስናይ ምንድነው ለመልአኩ መጥቶ ሲሰግድለት ይታያል። ያንን ስግደት ደግሞ ለእሱ እንደማይገባው በግልጽ ሲናገርና በግልጽ ደግሞ ሲያሳይ የመጽሐፍ ቅዱስ ክፍል ያን ይነግረናል ማለት ነው። ነገር ግን እዚህ ጋር ክርስቶስ ኢየሱስ ደጋግመን እንዳልነው ነው አምላክ ስለሆነ ስግደት ሲቀበል በሉቃስ 24 ቁጥር 52 ላይ በግልጽ እናያለን ማለት ነው። ሌላው ደግሞ ማቴዎስ 2፣ 11 ላይ ለሕፃኑ ወድቀው ሰገዱለት እያለ ይናገራል ከእናቱ ከማርያም ጋር ተወለደበት ስፍራ ላይ በቤተልሔም ውስጥ በበረት ውስጥ ተወልዶ በነበረበት ሰዓት ላይ ለህፃኑ ወድቀው ሰገዱለት። ለሌላ ሰገዱ ለማንም አይልም። የእስራኤል ቅዱስ ህያው ቅዱስ መጽሐፍ ቅዱስ ለህፃኑ ግን ምን ይላል? ወድቀው ሰገዱለት። ለምን? አምላክ ስለሆነ። ማቴዎስ 14 ቁጥር 33 ላይ ደግሞ ምን ይላል? እውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ክፍሎቹን እኔ ምዕራፉን እና ቁጥሮቹን ነግራለሁ፣ ክፍሎቹን እና ምዕራፍና ቁጥሮቹን ነግራቸዋለሁ። እናንተ ደግሞ በሰፊው ገብታችሁ እዛ ላይ ያሉትን ነገሮች በደንብ እንድትረዱ እላለሁ። በማቴዎስ አስራ አራት ቁጥር ሰላሳ ሶስት ላይ እውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። እኔ ክፍሎቹንና ምዕራፍና ቁጥሮቹን እንደገና ደግሞ የሚገኝበትን የመጽሐፍ ቅዱስ ክፍሎችን እነግራችኋለሁ እናንተ ደግሞ ገብታችሁ በሰፊው ክፍሎችን ትመለከታላችሁ ማለት ነው። ማቴዎስ 14 ቁጥር ሰላሳ ሦስት ላይ እውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ሌላው እዛው ማቴዎስ ላይ ምዕራፍ ሀያ ስምንት ቁጥር ዘጠኝ ላይ ሞቶ ከተነሳ በኋላ ስግደትን እንዳደረጉለት ይናገራል። ክፍሎቹን እየገባችሁ እናንተ እዩ። ማቴዎስ 28 ምዕራፍ 28 ቁጥር 9 ላይ እንደገና ደግሞ ማቴዎስ 28 ምዕራፍ 28 ቁጥር 17 ላይ ደግሞ እዚህ ጋር የነበረው ታሪክ ደግሞ በጣም የሚገርም ነው። ክርስቶስ ኢየሱስ ከሞት በኋላ ከተነሳ በኋላ መቃብሩን ድል አድርጎ በሶስተኛው ቀን ከተነሳ በኋላ ብዙ እንዲያውም እንዳልተነሳ እንዲታመን መነሳቱን ሊደብቁ የተለያዩ ነገሮች ሲደረግ ነበር። ክፍሎቹን በደንብ ሄዳችሁ እዩት። ማቴዎስ 28 ቁጥር 17 ላይ አልተነሳም ብለው ገንዘብ ከፍለ ሁሉ ክርስቶስ እንዳልተነሳ መነሳቱ እንዳይነገር ሲያደርጉ የነበሩ የአይሁድና የጻፈ ፈሪሳውያን ማህበረሰብ ክፍሎች ነበሩ። መነሳቱ እንዳይታወቅ መነሳቱን ዲናይ ለማድረግ ማለት ነው እና ነገር ግን በዛ ሰዓት ላይ በማቴዎስ 28 ቁጥር 17 ላይ ምናል ደቀ መዛሙርቱ ባዩት ጊዜ ሰገዱለት የሚሰገድለት አምላክ ስለሆነ አልተቃወመም ስግደታቸውንም ተቀብሏል ለምን አምላክ ስለሆነ ማለት ነው ክፍሎቹን በደንብ እየገባችሁ እዩ ቪዲዮን መላልሳችሁ እዩ ቁጥርና ምዕራፎችን ለማግኘት እዩት ሌላው ደግሞ ክርስቲያኖች ይህንን የእግዚአብሔርን ቃልና የእግዚአብሔርን እውነት ሼር ላይክ ሰብስክራይብ በማድረግ ለሌሎች እንድታጋሩ ይሆን። ክብር ሁሉ ለእግዚአብሔር ነው።